ህዝባዊ ወያነ ሀርነት ትግራይ ህወሀት ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲል ወነጀለም። ህወሀት የፌዴራል መንግስቱ የፕሪቶሪያን ስምምነት አፍርሷል ማለቱ ነው የተሰማው። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮነሬሉ ህወሀትን አስጠንቅቀዋል ተብሏል። አቶ ጣሂር አማኖ የምስራቅ አርሲውን የኦርቶዶክሳውያን ጭፍጨፋ ተስፋ መርተዋል በሚል ከኦርቶዶክሳውያን ሃይማኖት ተከታዮች ትችት ቀረበባቸው። የምርጫ ቦርድ የጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለህዝብ ይፋ አደረገም። ሰላም ጤና ይስጥልን፣ የቻናላችን ተከታታዮች መረጃዎቹን በዝርዝር እናቀርባለን። ሕዝባዊ ወያነ ሓርነት ትግራይ ሕውሐት ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ በነዋሪዎች ላይ ጉዳት አድርሷል ሲል ወነጀለም። ህወሀት ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤም የድሮን ጥቃቱ የፕሪቶሪያ ስምምነትን በግልጽ የጣሰ ነው ብሏል። ፓርቲው የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል በደብዳቤው ላይ የጠቀሰውን አቋም አስተጋብቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ግንቦት ወር የተሰረዘው ህወሀት የፕሪቶሪያ ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች በመግለጫው ዘርዝሯል። በአፋር ክልል የሚንቀሳቀሱ ታጣ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያን መንግስት የከሰሰው ህወሀት ይህን የሚያደርገው ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉን ህዝብ እርስ በእርስ እንዲጠፋፋ በማሰብ እንደሆነም ወንጅሏል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት አለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሀት በመግለጫው ከሷል። ህወሀት በመግለጫው በጥቂት ከዳተኞች የተታለሉና ና ሽፍቶች ሲል የጠራቸው ታጣቂዎች በቅርብ ጊዜ በራያ ዘበው ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበር ጠቅሷል። ፓርቲው ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤም በፌዴራል መንግስቱ ይደገፋሉ ያላቸው ታጣቂዎች ባለፈው ሳምንት መጨረሻ ፈጽመውታል ያለውን ድርጊት አንስቷል። በሌላ ዜና ህወሀት የተቀበሩ ከባድ መሳሪያዎችን እያወጣ ወደ አፋርና ራያ እያስጠጋ መሆኑን የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣማረዶም ገልጸዋል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔሉ ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን፣ አይ እኛ ህግን አንፈልግም አንከተልም፣ ሰላምን እና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህወሀት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም፣ የሚሉት ኮሎኔል ደመቀ ዘውዱ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብለዋል። ከህወሀት የአፋር ክልል ትንኮሳ ጋር ተያይዞም ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሀት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉ መናገራቸው ነው የተሰማሙ። አቶ ጣሂር አማኖ የምስራቅ አርሲውን የኦርቶዶክሳውያን ጭፍጨፋ መርተዋል በሚል ከኦርቶዶክስ ሃይማኖት ተከታዮች ትችት ቀረበባቸው። አቶ ጣሂር አማኖ በምስራቅ አርሲ ዞን የሸርካ ወረዳ አስተዳዳሪ ሲሆኑ፣ በሸርካ ወረዳ የኦርቶዶክሳውያን ጭፍጨፋ እጃቸው አለበት በማለት ወቀሳ እየቀረበባቸው ይገኛል። ሸርካ ወረዳ በክርስቲያኖች ደምናምባ የጨቀየ ወረዳ ነው በሚል ትችቶች እየተሰነዘሩ መሆናቸውን መረጃዎች ጠቁመዋል። በወረዳው ጭፍጨፋው ሲፈጸም በመንግስት ስልጣን ላይ ከተቀመጡትና ብዙዎቹ የቤተሰቡ አባላት ሸኔ የሚባል ሆኖ አቅጣጫ በመስጠትና ጥቃት ሲፈጽም ዝምታን በመምረጥ ክርስቲያኖችን በድሏል ነው የተባለው። የወረዳው አስተዳዳሪ ለፍርድ ይቅረብልን የሚሉ ድምፆች እየተሰሙ መሆናቸው ነው የተገለጸው። በዚህም ምክንያት የወረዳው አስተዳዳሪ በተለያዩ ቋንቋዎች በሚያስተዳድረው ወረዳ ለተፈጸመው አሰቃቂ ግድያ ትችት እየተሰነዘረበት ይገኛል ተብሏል። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄ ለህዝብ ይፋ አደረገ የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄም ለህዝብ ይፋ ማድረጉን አስታውቋል ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄው የቀረበለት ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራቲ ዲሞክራቲክ ሶሊዳሪቲ ፓርቲ በመባል ይታወቃል። የብሔራዊ ምርጫ ቦርድ ይህን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነም የገለፀ ሲሆን በዚሁ መሰረት እነ አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ወይም ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑም በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 68 ንዑስ አንቀጽ 2ና 3 መሰረት በፓርቲው ስም፣ አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከጥቅም 29 ቀን 2018 ዓ ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ቦርዱ አሳውቋል። ውድ የቻናላችን ተከታታዮች፣ የዛሬው መረጃዎቻችን የሰማችኋቸውን ይመስሉ ነበረ። አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ በማድረግ ተወዳጁን እያላችሁበት ጥሩ ጊዜ ተመኘን። ሰላም።